ሰላም ሰላም! ውድ የሰኔ ዘሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወዳዘጋጀላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ። ውድ ተከታታዮቻችን በባለፉት ፕሮግራሞች እንግዲህ ስለታቦተ ጽዮን እየተመለከትን ከዚህ ደርሰናል። ዛሬ ደግሞ ቀጣዩን የታቦተ ጽዮንን ታሪክና የመጨረሻውን ክፍል እንመለከታለን ማለት ነው። እንግዲህ ታቦተ ጽዮን ወደ ኢትዮጵያ ወንዝ ወደ ተከዜን እንደመጣች ባለፈው ሳምንት ተመልክተናል። ተከዜም ከመጣች በኋላ የኢትዮጵያ ሰዎች እጅግ ተደስተው ነበረ። እሱን ደግሞ በዛሬው ዕለት እንመለከታለን ማለት ነው። እንግዲህ ታቦተ ጽዮን ወደ ተከዜ ከደረሰች በኋላ እንዚራን አነሱ፣ ከበሮዎችና ነጋሪቶች ተመቱ፣ መለከቶችም ተነፉ። በዘፈናቸውና በደስታቸው ቃል የግብፅ አገር ፈጽማ ታወቀች። ከእነሱም ጋር ውካታውና እልልታው አስተጋባ። በሰው፣ በውሻና በድመት አምሳል በእጆቻቸው እየሰሯቸው ጣወቶቻቸው ፎቆቻቸው ወደቁ። ከነሱም ጋር በወርቅና በብር በአሙራ ምስል የተሰሩ ጣወቶቻቸው ተንቀጠቀጡ። እንደ ፀሐይ ታበራና ከግርማም ይቀልጡ ነበርና ልብሳችን ልብሷንም አለበሷት። ሞጣዊቷንም በፊቷ ተሸከሙ። በፊታቸውም በላዩ ጥሩ ጥሩ ሐርን አንጥፈውና አልብሰው በሰረገላ ላይ አስቀመጧት። በፊትና በኋላም መዝሙር ይዘምሩ ነበር። ሰረገላዎችም እንደ በፊቱ ተነሱ። እየዘመሩላትም በጠዋት ገሰገሱ። የግብፅ ሀገር ሰዎችም ሲሰኟቸው ሳለ ሁሉም አንድ ክንድ ያህል ከፍ ብለው በፊታቸው እንደ ጥላ አለፉ። የግብፅ ሰዎችም በሰማይ ላይ እንደ ፀሐይ ስትሮጥ አይተዋት ነበርና ሰገድላቸው። ሁሉም ደግሞ በፊትና በኋላ እየሆኑ በሰረገላ ላይ ይሮጡ ነበር። ኤርትራም ደረሱ። ይቺውን በሙሴ እጅ የተከፈለችውና የእስራኤል ልጆች በጥልቅ ወደ ላይና ወደ ታች የተሻገሩባት ናት። ያኔ የእግዚአብሔር ታቦተ ሕግ ለሙሴ አልተሰጠችም ነበርና በዚሁ ምክንያት ውሃው በግራም በቀኝም እንደ ግድግዳ ሆነ። እስራኤል ከእንስሳቶቻቸውና ከልጆቻቸው ከሴቶቻቸውም ጋር አሳለፋቸው። ባህረርም ከተሻገሩ በኋላ እግዚአብሔር ተናገረ። የቃል ኪዳኑንም ታቦት ካህኑ ከህጉ መጽሐፍ ጋር ሰጠው። ቅድስት ጽዮን ከሷ ከሆኑትና ከሷ ጋር ካሉት በመሰንቆና በእንዚራ መዝመት በተሻገረች ጊዜ ባህር ማዕበሎቿን እያዘለለች ረጃጅም ተራሮች ሲፈነቀሉ እንዲናወጡ እንደሚያገሳ አንበሳና እንደበገና በገና እንዲሁም እንደ ደማስቆና እንደ ኢትዮጵያ ክረምት ነጎርጓድ መብረቅ ደመናቱን ሲመታ እንዲያንጎዳጉድ እንደዚሁ ታንጎደጉድ ነበር። ነጎድጓዱም ከእንዚራዎቹ ጋር ተስማማ። ባህርም ማዕበሎቿ እንደ ተራሮች እየታወቁ ሰገደችላት። ሰረገላዎቻቸውም በሞገዱ ላይ ሦስት ክንድ ያህል ከፍ ከፍ አሉ። ከባህርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ይህም የሚገርም ነው በዘፈኔ ዜማም ከባህርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው፣ ይህም ፈጽሞ ብርቱ ነው። ከባህር ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው ከሚለው መዝሙራቸው ጋር በውስጣቸው ያሉትን የሚታወቁትን፣ የማይታዩትን እየወጡ እያወጡ ይሰግዱላት ነበር። በውስጧ ያሉት የሚታወቁት፣ የማይታዩት እየወጡ ይሰግዱላት ነበር። በውስጧ ያሉ ወፎችም በክንፋቸው እያጨበጭባሉ ይገርዷታልም ለኤርትራ ባህርና ለኢትዮጵያ ሰዎች ደስታ ሆነ። ከባህርም ወጡ። ከእስራኤል ከወጡበት ጊዜ ይልቅ በግልጽ ፈጽሞ ተደሰቱ። በደብረ ሲና ትክክልም ደረሱ። በምስጋና በቃዴስ አደሩ። የሰማያውያንም ምስጋና ከመሬታውያን ልጆች ጋር ምስጋና ጋር በማይሌት በመዝሙር በከበሮ እንዲሁ አንድ እየሆኑ አደሩ። ከዚያም ሰረገላዎቻቸውን ጫኑና ተነሱ። የምድያምንም ሀገር አልፈው ኢትዮጵያ ውስጥ ቤሎንቶስ ከተባሉ ሀገር ደረሱ። በነፋስ ሰረገላ ሆነው ከሰማይ ሰራዊትና ከሊቀ መላእክቱ ሚካኤል ጋር በመንገድ ላይ ድካም ከአገራቸው አውራጃ ደርሰዋልና፣ ተደሰቱ፣ አረፉም። ጽዮንም በደረሰችበት ሁሉ ፀሐይ በጨለማ እንድታበራ ታበራ እና ታበራ ነበርና የኢትዮጵያ አውራጃዎች ሁሉ ተደሰቱ። ካህኑ ሳድቁም ወደ ንጉሱ ሰለሞን በተመለሰ ጊዜ ሲተክዝ አገኘው። ንጉሱም መለሰለት አለውም። ንግስቲቱ በመታችበት በመጣችበት ወቅት በሌሊት እንዲህ አያሳየኝ በኢየሩሳሌም ዋልታ እንደ ቆምኩ በይሁዳ አገር ከሰማይ ፀሐይ ወረደች፣ እጅግም አበራች። ቆይታም ጠፋች፣ ለአገር ኢትዮጵያ አበራች። ሁለተኛም ወደ ይሁዳ ምድር አልተመለሰችም። ደግሞም ፀሐይ ከሰማይ ወደ ምድር ይሁዳ ወረደ፣ ከበፊቱም የበለጠ አበራ። እስራኤል ቸል አሉት፣ ብርሃኑንም ሊያጠፉ ወደዱ። ካልጠበቁት ዝቅተኛ ቦታም ወጣ ለሮም እና ለኢትዮጵያ ሀገሮችም አመራ። ከዚህም በኋላ ለአመኑበት ሁሉ ሳዱቅም መልሶ ጌታ ሆይ ከዚህም በኋላ አላመኑበትም ሁሉ ሳዱቅም መልሶ ጌታ ሆይ ስለምንድን ነው እንደዚህ ያለ ራእይ እንዳየ አስቀድመ ያልነገርከኝ? ጉልበቴን አንቀጠቀጥከው። እመቤታችን ጽዮን ቅድስቲቷንና ሰማያዊቷን የእግዚአብሔር ታቦት ሕግን ልጆቻችን ወስደዋት እንደሆነ ወዮልን አለው። ንጉሱም መልሶ ጥበባችን ተረሳ ሕሊናችን ታወረ ያኔ ከኢትዮጵያ ንግስት ጋር ተኝቼ ሳለው የታየችን ፀሐይ ምሳሌ ንገረኝ ከጽዮን ላይ ልብሷንና የወርቅ ማርዳዋን በወሰድክ ጊዜ መኖሯን አልጠየቅክምን አለው ታዱቅ መለሰ አለም ጌታዬ ሆይ የለም ከእሷ ዘንድ ሶስት ልብሶች አሉና የእሷን ወስጄ የሰጠኸኝን በላይ አለብሳታለሁ የወሰድኩትንም ወደ አንተ አመጣኸው አለው ንጉሱ መልሶ ሂድ እመቤቴ ማየት አፍጥነ፣ አረጋግጠህም እያት አለው። ካህኑም ሳዱቅን መብራትን ይዞ ሄደ። የቤተ መቅደሱንም በር ከፈተ። መመልከትና መፈለግንም አፋጠነ። አዛርያስ በጽዮን ልክ ከመሰለው ከጥርብ እንጨት በቀር ምንም አላገኘም። ይህን አይቶ በፊቱ በምድር ላይ ወደቀ። ነፍሱም ፈሰሰች። በድንጋጤ እንደ በድን ሆኖ ነበርና ከመምጣትም በዘገየ ጊዜ የዮዳሂ ልጅ ኢዮአስን ያከበት እንደ በድንም ሆነ ወድቆም አገኘው። ራሱም አነሳው፣ በላዩም ላይ የሞቀ ትንፋሽን ያገኝ እንደሆነ ልቡንና አፍንጫውን ዳሰሰው። ተነፈሰ። አነስቶ አርገፈገፈው፣ ወደ ጠረጴዛም አስጠጋው። ተነስቶ በጽሆን ማስቀመጫ ተመለከተ፣ አላገኛትምና ወደቀ። በራሱም ላይ አመድ ነሰነሰ። ተነሳና ወደ እግዚአብሔር ቤት ደጃፍ ሄዶ ጮኸ። ድምፁም እስከ ቤተ መንግስት ተሰማ። ንጉሱም ተነሳ። የኢትዮጵያ ሰዎች ያሳድዷቸው ዘንድ እንደሚሄድና ካገኛቸው ልጁን ከጽዮን ጋር እንደሚመልሰው፣ የቀሩትን ግን ሁሉንም በጦር መሳሪያ እንደሚገድላቸው፣ አዋጅ ነጋሪም እንዲዘምርና የጦር ነጋሪትም እንዲመታ አዘዘ። የስሙን ማደሪያ ያረከሱ ዘንድ ስለወደዱ የእስራኤል አምላክ ሕያው እግዚአብሔር እነሱ የሞት እንጂ የምሕረት ሰዎች አይደሉም፣ በእውነት ሞት ይገባቸዋል ሲል በቃሉ ተናገራቸው። ንጉስ ሰለሞንም እንደዚህ ተናገረ። በቁጣም ተነሳ፣ ሊፈልጋቸውም ሄዳ ንጉሱ መጓንንቱንእና ሀያላሉን በተነሱ ጊዜ የእስራኤል ሽማግሌዎች ከባልቲቶችና ከደናግል ጋር ተሰበሰቡ። የእግዚአብሔር ታቦት ሕግ ከእነሱ ተወስዳለችና ስለሲሆን አለቀሱ። ሳዶቅም ከጥቂት ጊዜ በኋላ ልቡ ተመልሶ ነበር። ከዚህ በኋላ ንጉሱ ለምናልባት ከሌብነት አደጋ እንዲጠነቀቁና ቀኝና ግራ ሆነው እንዲሄዱ አዘዘ። ራሱ ግን የኢትዮጵያ ሰዎች ዱካ ተከትሎ ሄደ። ያሉበትን ያጠኑና ተመልሶም ይነግሩት ዘንድ ፈረሰኞች መርማሪዎች ላከ። ሄደውም የኢትዮጵያ ሰዎች ከንጉሳቸው ጋር ወደ ሰፈሩበትና ጽዮንም ተሳልሞ ከተደሰቱበት ከግብፅ አገር ከተደሰቱበት ከግብፅ አገር ደረሱ። የንጉሥ ወታደሮችም እነሱን መረመሩ። የግብፅ ሰዎችም የኢትዮጵያ ሰዎች ከሩቅ ጊዜ ጀምሮ እንደ መላእክት በሰረገላ ላይ የሮጡ በሰማይ ላይ ከአሞራዎች ይልቅ ተቀለው በዚህ አለፉ። ንጉሱም እነሱም መች ከእናንተ ዘንድ አለፉ አላቸው። እነዚህም በዚህ ካለፉ ዘጠኝ ቀናቸው ነው አላቸው። ከወታደሮቹም ግብፅን ካለፉ ዘጠኝ ቀናቸው እንደሆነ ለንጉሱ ሰለሞን ተመልሰው የነገሩት ነበሩ። ጓደኞቻቸው ግን የፈልጉ ዘንድ እስከ ባህር ኤርትራ ድረስ ሄዱ። እኛ ግን ይህንን ነነግር ዘንድ ተመለስን። ንጉስ ወይ፣ እስኪ አስብ ማክሰኞ ዕለት ከአንተ ወጡ፣ በሶስተኛው ቀን ግብፅ ውስጥ ከተከዜ ወንዝ ደረሱ። እኛን ከኢየሩሳሌም በላከን ጊዜ ቅዳሜ ቀን እነዚህ ሰዎች የሚደርሱበትን ሀሳብ አስብ አሉት። ንጉሱም ተቆጥቶ የቃላቸውን ትክክለኛነት እስክናገኝ ድረስ አምስቱንም ያዛቸው አለ። ንጉሱና ሰራዊቱም መሄድን አፈጠኑ፣ ጋዛም ደረሱ። ልጄ ከናንተ ዘንድ መቼ ነው የሄደው ሲል ጠየቃቸው። እነሱ መልሰው ዛሬ ሰኞ ሶስተኛ ቀኑ ነው። ሰረገላቸውንም በጫኑ ጊዜ ሁሉም በነፋስ ላይ በሰረገላ ላይ ይሄዱ ነበር እንጂ በምድር ላይ የሚሄዱ አልነበረም። ከምናውቃቸው ከሰማይ አዕዋፍ ይቀሉ ነበር። ሀብታቸውም ሁሉ ከነሱ ጋር በነፋስ ላይ በሰረገላ ላይ ጓዝ ነበር። እኛ ግን አንተ በነፋስ ላይ በሰረገላ ላይ ይሄዱ ዘንድ በጥበብ ያደረግከው መስሎን ነበር አሉ። እሱም የእግዚአብሔር ታቦተ ጽዮን ሲሆን ከነሱ ጋር ነበረ አላቸው። እነሱም ያየነውን የለም አሉት። እንግዲህ ውድ ተከታታዮቻችን እስከዚህ ድረስ ታቦተ ጽዮን እንዴት የቀዳማዊ ምኒልክን ትረዳው እንደነበር እና እንዴት ወደ ኢትዮጵያ እንደመጣች ታሪኳን አይተናል። ንጉሥ ሰለሞንም ታቦቷን ለማስመለስ ልጁንም፣ ለማስመለስ እንዲሁም ደግሞ አብረዋቸው የነበሩትን ግን ምሕረት አይገባቸውም እና ሊገደሉ ይገባቸዋል ብሎ ሊገላቸው ተከትሏቸው እንደነበር አይተናል። በቀጣዩ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን። ወስብሐት ለእግዚአብሔር። የሰኒ ሚካኤል ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።